ሀገር ጽዱ ኢትዮጵያ ብላ ኢኒሽቲቭ ጀምራለች። መዲናዋን ጨምሮ በተለያዩ የሀገሪቱ ክፍሎች የሚገኙ ከተሞች ጽዱና ውብ ሆነው እንዲታዩ ይህ ኢኒሽቲቭ በጎ ሚናውን እየተወጣ ይገኛል። በመዲናችን ይህ የዚህ ኢኒሽቲቭ አንዱ ማሳያ የሆነው በተለምዶ የተባበሩት ሰሚት ሳፋሪ ተብሎ የሚጠራው አካባቢ ተጠቃሽ ሊሆን ይችላል። እዚያ ያነጋገር ናቸው የአካባቢው ነዋሪዎች እንደነገሩን ከሆነ የቀድሞ ውበቱ ይህን መልክ የያዘ አልነበረም፣ ይላሉ። እናድምጣቸው። በጣም ነው የሚያስጠላው። ይህ ሽታ ነበረው ት ከተማ ውስጥ መሆን የሌለበት ነገር ነበረ። ወረድ ብለን በተለይ የሆነ በቃ የምታልፈው የሽታ ስለነበረ በታክሲ ቢሆን በእግር በሩጫ ነበር የምናልፈው። ሁልጊዜ እንደው ምላት አለው ለጎደኛ በዚህ እኮ ቀጥ ብለን አልፈን አናቅም። ነው ምላት የተባበሩት ገጽታ ምንም እንደ ይሄ ነው የሚባል ነገር አልነበረም። የምታየው ነገር አልነበረም። ገብቷል። እና ቆሻሻ ነበረ፣ በየቦታው የሚጣል ነገር ነበረ። ግሪን ሆኖ በዚህ የምታይበት መንገድ አልነበረም። ይህ ነው ያ በጣም ችግር የነበረበት ቦታ ነው። በዚህ አካባቢ ላይ ስመላለስ የተለያዩ ሀይላንዶች፣ ፌስታሎች፣ ቆሻሻዎች እንዲሁም መጥፎ ሽታ ነበረው ይህ አካባቢ። አትክልት ዝም ብሎ እዚህ ጋር የሚደፋ አትክልት ነበረ። አትክልት ሲያደርጉት ደግሞ ጫካ ሆነ፣ የብቸው እንደዚህ ዳስ ነገር ሰሩበት። ከዛ እንደውም ጭራሽ ሀንግ ማረጊያ ነው የሆነው። አትክልቱ ሀንግ ማረጊያ ነው የሆነው። ምክንያቱም እኔ እዚህ እስከ ምሽቱ ሶስት ሰዓት አራት ሰዓት አምሽቼ ነው የምወጣው። ግን ሌላ ሌላ ነገር ነው የሆነው። ከላይ ደግሞ የነበሩት አደባባይ አካባቢ እንደዚህ ሎደሮች ምናምን ነበር ይቆሙ የነበረ እና ጭቃው የተለየ ነው የነበረ ይህ ስፍራ ከዚህ ቀደም የነበረው መልክ እጅግ አስቸጋሪ፣ ለነዋሪዎችም ምቹ አልነበረም። ጥሩ ያልሆኑ ሽታዎች ነበሩ፣ ቆሻሻዎችም ጭምር የሚገኙበት አካባቢ ነበር። አሁን ላይ ግን በምታዩት መልኩ ጽዱና ውብ ሆኗል። በጣም ነው የሚያምረው። አሁንም ማለት ለአይን ውበት ስለሆነ ጥሩ አየር ተነፍሳለሁ። ልጆች እንደፈለጉ መሀል ላይ ስለሆነ ሰው ቁጭ ብሎ መዝናናት የሆነ ጥሩ ነገር ማሰ ማሰላሰል ይችላል። ደስ ይላል ያለው ነገር፣ ይሄም የመሰለ ግሪን የሆነ ነገር ማየቴ እኔ በእድሜ በጣም ደስተኛ ሆነት በጣም ተደስቻለሁ። በፊት ይሄ ቦታ እንኳን እዚህ ቦታ ላይ ሻይ ቡና ለማለት ይቅርና ለማለፍ በዚህ ጋር በጣም ጥሩ አልነበረም እና አሁን ላይ ግን በቃ ፎቶ ለመነሳት ወክ ለማድረግ ማታ ላይ እንደዚህ በጣም ደስ የሚላል። ይህ የትጋት ውጤት የወየበ መልክን አድሶ ለዜጎች ምቹ አውድን መፍጠር ተቀዳሚ አላሙሉም የጽዱ ኢትዮጵያ ግብም። እንዲሁም እኔ እንዳውም አሁን ከስራ ቦታ እንትን ብዬ እንግዲህ አይቼ ልመለስ የመጣሁት ይኸው ከመገናኛው ከተባበሩ መገናኛ ድረስ በእግሬ ሂጃለሁ። እኔ ደስተኛ ነኝ። የመጨረሻው ነው። ምን እሱ ከመገላኛ መጥቶ ላይ ተቀምጠን እያወራን ወደ ታሽ ወርደን እንመለስ ብለን ነው። አሁን ምን መጣ ያለ ነው ከጥሩ ሁኔታው አይነት በፊት መቀመጫ ዝናብ ቢመጣ፣ ሽንት ቢመጣ አዲስ አበባ ላይ በጣም ይሄ ችግር ነበር። ያ ያ ሁላዲ እንዳየውት በእውነት መንግስትን የተሻለ ብሎ የሚያስመሰግነው ነገር ነው ነው የምንገምተው። መዲናዋ በሁለንተናዊ መልኩ በለውጥ ምህዋር ውስጥ ነች። የዛሬ ትጋት ለተተኪው ጭምር ነውና በእያንዳንዱ እንቅስቃሴ የዜጎች ተሳትፎና ድጋፍ ወሳኝነት ይኖሯል ጽዱ ሀገርን እውን ለማድረግ የሚጠበቅብንን ሚና እንወጣ፣ ከሀሳብ ሰጪዎቹ የቀረበ ምክር ሀሳብ ነው። ጽዳቱን በተመለከተም ራሱን መጠበቅ ነው። ይሄ ላይ ቆሻሽ የጣለ ሰው ከራሱ የጠበቀ ሰው አይደለም ማለት ነው። እንደኔ እዚህ ላይ ዋጽዳት አለው ይሄ አባለ ከዚህ ላይ አክታሽት ወይም ደግሞ የተለያየ ሶፍት ወረቀት ጥሎ የሚሄድ ሰው ከኔ ከራሱ የወረደ ሰው ማለት ነው። በየቦታው ቆሻሻ አንጣል። ማስቲካ ሊሆን ይችላል የሙዝ ልጣጭ፣ እንደዚህ የታሸጉ አሸጉ ምግቦችን ገዝተን እንደሱ አይነት ነገሮችን ባንጥል መልካም ነው። ሁሉም ሰው የራሱን የግሉን ኃላፊነት መውሰድ አለበት። ለጤናው ማንጻር ከጤናም አኳያ በየቤቱም በረንዳውንም ይሁን ቤቱንም ማጽናት አለበት ብዬ አምናለሁ።